ስለዚህ ሰው መልከኛ ፍጡር ነው። ማንን ይመስላል? ፈጣሪ ብቻኛው ይመስላል። ይሄን ሁሉ ሀብት ሰጥቶ እንደሱ ቅዱስ እንደሱ ንጹሕ እንድንሆን አርጎ ሰጥቶ ታስተናገረ ፈጠረ። መጨረሻ ላይ እንደምታውቁት ሰው ሳተር ሰው ሲሰጥታ አዳም በደለ። የፍቅር ምልክት አንዲት ያስቀምጥበት እሷን አፈርሳል። ከዛ በኋላ አዳም ይበር

ያለው የገነትን ቅጠል ኮሽ ኮሽ ኮሽ ኮሽ ኮሽ እያደረገ በሰው አምሳል አዳም እንዳይደነግጥ እኮ ነው። አዳም ወዴት ነህ አለ። ተመልከቱ ቸርነቱን። አዳም ወዴት ነህ ያለበትን እንዳልወቀ እንዳላወቀ አዳም እንዲጥናና እኮ ነው። ይሄ ማለት አንድ ትልቅ አባት ልጁን በግ ጠብቅ ብሎ ሰጥቶት ልጁ በጎቱ ጠፍቶ በስ